በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ የሰራዊት ጌታ እግዚአብሔር ወይ ሰማይና መሬትን የዘረጋ በውስጧም ያለውን ያለው ሁሉ የፈጠረ ምሕረትና ቸርነትህ በዚህ ዓለም ላይ የበዛ ለሰው ልጆች ፍቅር ስትል ሁሉን ነገር ይሆን ቅዱስ ቅዱስ እየተባልክ የምትመሰገን አንተ ነህና እናመሰግንሃለን ሌሊቱን በሰላም አሳድረህ ውለን የምንገባበትን ብርሃኑን አጎናጽፋ ስለሰጠን እናመሰግናለን። እንዲሁም እግዚአብሔር አምላካችን የሚወዳችሁ እግዚአብሔር የምትወዱት የእግዚአብሔር ቤተሰቦች እንደ እግዚአብሔር ፈቃድ የምትኖሩ እግዚአብሔር በምረቱ በቸርነቱ ባለጸጋ ስለሆነ በባለጸጋነቱ የጎበኛችሁ በምረቱ ያሰባችሁ በስደት ያላችሁ፣ እንዲሁም ከስደት መልስም ያላችሁ በውስጡም በውጭም ያላችሁ እግዚአብሔር የባረካችሁ እግዚአብሔር የቀደሳችሁ በእግዚአብሔር ስም እንደምን አላችሁ እያልኩኝ ሰላምታይም በእግዚአብሔር ስም እያቅሩ፣ ዛሬ እንደ እግዚአብሔር ፈቃድ ግን ሰኔ ሀያ ነው። ሰኔ ሀያ ስንክሳራችን ምን እንዳለ የሚለውን እንመለከታለንና ስንክሳር የምናገኝ የምናገኘ የምናነበው ህይወታችንን እንድናይበት ነው የቅዱሳን ገድል የሰማይታት ገድላቸው የሚገኝበት ነውና በመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጭም እንደዚሁም ደግሞ ብዙ ጊዜ በመድረክ ላይ የማይነገሩ የማይሰበኩ ነገር ግን ከሚሰበኩት ከሚነገሩ ቅዱሳን ይልቅ በጣም እጅግ ታሪካቸው ደግሞ የሚመስጥ ከነሱ የማያስ የሚበልጥ አሉና የነዚህን ቅዱሳን ታሪካቸውን አንዳንድ ጊዜ ማግኘት የምንችለው ከዚህ ስለሆነ መስማትም ለጆሯችን ለነፍሳችን እርካታ ነው እና ሁልጊዜ ምግብ ለቁርሳችን፣ ምሳችን፣ እራታችን እናዘጋጃለን። ለነፍሳችን ግን የምናዘጋጀው አንዳችም ነገር የለምና ነፍሳችን የምትመገበው ይሆን ስለሆነ ለነፍሳችን ቁርስ የሚሆን ይህንን እግዚአብሔር ቃል እንድትሰሙ በእግዚአብሔር ስም አሳስባለሁ። እግዚአብሔር ከሁላችን ጋር ይሁል አንድ አምላክ በሚሆን ይሁን በአብ ወልድ መንፈስ ቅዱስም ሰኔ ሀያ በዝች ቀንም በኬልቄዶን አውራጃ፣ በቂሳሬ ሀገርም የመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሶስት ድንጋዮች በተወደደ ልጇ እጅ የታነጸበት ነው። ልመኗ በረከቷ ወንዶችና ሴቶችም ባሮቿ ከሆን ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። አጠርን ያደረጋትችል ሌላ ትልቅ ታሪክ ስላለ ዛሬ ግንቦት ሰኔ ሀያ ህንጸታ ቤተ ክርስቲያን ተብሎ፣ ህንጸታ ማለት መታነጽ መሰራት ማለት ነው። ስለዚህ በሶስት ድንጋይ መቅደስ፣ ቅድስት፣ ቅኔ ማህሌት ተሰርቶበታል ማለት ነው። ይህንን ያደረገ እግዚአብሔር ነው። ስለዚህ ጣራም ግርግዳም ሁሉን ነገር ሆነው እነዚህ ድንጋዮች፣ ሶስት ድንጋዮች በጌታችን በኢየሱስ ክርስቶስ ትእዛዝ በሱ እጅ የተሰራበት ቤተ ክርስቲያን ነውና የእመቤታችን ቤተ ክርስቲያን ነው። የእመቤታችን በረከቷ በሁላችን ላይ ይደርብን። እንግዲህ ከዚህ በመቀጠል ደግሞ አንድ የጻድቅና የነብይ ታሪክ ነው የምንሰማው። ያደረገውን እግዚአብሔር ሰጠውን ጸጋና እግዚአብሔር ምን ያህል በዚህ ሰው ላይ እግዚአብሔር አምላክ ታምራት እንደሰራ እንሰማለን። አድምጡ። በዝችለትም ከገልገላ አውራጃ አልሞት ከምትባሉም ቦታ የሆነው የሳፋጥ ልጅም ታላቁ ነቢይ ኤልያስ ኤልሳ አረፈ። ዛሬ ኤልሳ እረፍቱ ነው። ይቅርታ አድርጉልና በረከቱ በሁላችን ላይ ይደርብን። ይህችን ነገር በደንብ አድርጋችሁ አዟት። ዛሬ እረፍቱ የኤልሳ እረፍቱ ዛሬ ነው። ኤልሳ ባጭው ምን ምን ሰርቶ እንደሄደ በስንክሳር ያስቀመጠለት ነው ማነብላችሁ። ነቢዩ ኤልሳ አረፈ። የዚህም ነቢይም መጠራቱ እንዲሆነ እንዲህ ነበረ። ኤልያስም አልፎ ሲሄድም የሳፋጥ ልጅም ኤልሳን በፊቱ አስራ ሁለት ጥምድ አስጠምዶ ሲያርስም አገኘው እርሱም የነዚያ የተሾመ በነዚያ የተሾመ ነበረ። ኤልያስም ሂዶ መጎናጸፊያውንም በላዩ ጣለበት። ኤልሳም ጥማዶቹን ትቶ ኤሊያስን ተከተለው። ኤልሳም አባቴ ወዳሃለሁ አንተንም እከተልሃለሁ አለው። ኤልያስም ብላቴናዬ አድርጌያለሁና ተመለስ አለው። እርሱም ኤልያስንም ከመከተልም ተመለሰ። አስራ ሁለቱንም ጥምድ በሬዎቹንም ወስዶ አረደ። በላመፈጅ ጋኖችም ቀቅሎ ለህዝቡ አቀረበላቸው። እነርሱም በሉ። ኤልያስንም ተከትሎት ሄደ። ብላቴናውም ሆነ ብዙ ዘመናትንም ሲያገለግለው ኖረ። ኤልያስም በሚያርግበት ጊዜ ኤልሳን ከአንተ እልተለይቸው ኤልያስም በሚያርግበት ጊዜ ኤልሳን፣ ካንተ ተለይቼ ወደ ሰማይም ሳልወጣ አደርግልህ ዘንድም የምትሻውን ለምነኝ አለው። ኤልሳም በአንተ ያደረ ሀብተ መንፈስ ቅዱስም እጥፍ ሁኖ ይደርብኝ አለው። ኤልያስም ኤልሳን፣ ድንቅ ነገር ለመንኸኝ። ነገር ግን ከአንተ ተለይቼ ወደ ሰማይም ስወጣ ብቻዬንም ብታየኝ የደርብህ ከአንተም ተለይቼ ወደ ሰማይም ስወጣ ባታይኝ ግን አይሆንልህም፣ አለው ብታይኝ ይሆንልሃል፣ ባታይኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳትም ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልሳም ኤልያስም በመነዋወጥና በጥቅል ነፋስ እንደዚህ ወደ ሰማይ አረገ። ኤልሳም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። በዚያም በኋላም ዳግመኛም አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም በኤልሳ ኤልያስም በኤልሳ መጠምጠሚያውን ለኤልያስ ኤልያስም ለኤልሳ መጠምጠሚያውን ጣለለት፣ በኤልሳ ራስ ላይም ወረደ። ኤልሳም ተመልሶ በዮርዳኖስም ባህር ዳር ቆመ። በራሱ ላይም የወረደችውንም በኤልያስንም መጠምጠሚያ ይዞ ውሃውን መታ። ውሃውም አልተከፈለለትም። ኤልያስ ፈጣሪ ወዴት ነህ? ይህስ እንዴት ነው? አለ። ከዚያ በኋላ ውሃውንም መታው። ውሃውም ተከፍሎ ወዲያና ወዲህም ቆመ። ኤልሳም ተሻገረ። በዚህም ኤልሳ የመንፈስ ቅዱስንም ሀብት በእጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳ ግን ሁለት ጊዜ ከፈለ። ኤልያስ አንድ ሙት አስነሳ፣ ኤልሳ ግን ሁለት ሙት አስነሳ። ከዚያም በኋላ ሂዶ ወደ እያሪኮ ገባ። በዚያችም ሀገርም ሰዎችም ጌታችን ሆኖ ጌታችን እነሆ እንደምታያት የዚች ሀገር ኑሮዋ ያማረ ነው የሀገር ውሃ ግን ክፉ ነው። ሴቶች ጠጡትም ይመክናሉ፣ አሉት። ኤልሳም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነሱም አመጡለት። ኤልሳም ወደ ውሃውም ምንጭም ሄዶ ያንን ጨው በውሃውም ምንጭም ጨመረው። እንዲሁም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱ እርሱን ከመጠጣትም የተነሳ የሚሞት እንዳይኖርም የሚመክንም እንዳይኖርም ይህንን ውሃ አጣፈጥሁት። ከዚያችም ቀን ጀምሮ እስከ ዛሬ ድረስም ኤልሳ እንደተናገረ ያ ውሃም ጣፋጭ ሆነ። ከዚያም ሀገር ወደ ቤቴል ወጣ። ሲወጣም በከተማይቱ ሲወጡ ታናሽ ልጆችን በጎዳና አገኘ። እነርሱም አንተ ራስ፣ በራ አንተ መላጣ እያሉ ሰደቡት፣ የዘባበቱበት ጀመረ። ወደ ኋላው ተመልሶ ባያቸው ጊዜም የእግዚአብሔርን ስም ጠርቶ ረገማቸው። የዛችም ጊዜ ሁለት ድቦች ከዱር ወጥተውም ከነርሶ አርባ ሁለት ልጆችንም ገደሉ። ከነቢያትም ልጆችም አንዲት ሴትም ነበረች። ወደ ኤልሳም ጮኸች፣ ባሪያህ ባሌ ሞተ። ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለ ዕዳም ሁለቱን ልጆችንም ወስዶ ይገዛቸው ዘንድም መጣ፣ አለችው። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ አላት። ዘይት ካለበት ማሰሮ በቀርም ለእኔ ለባሪያ ምንም የለኝም አለችው። ሂደሽም ከጎረቤትሽም ሁሉ የሸክላ ዕቃና ባዶ ዕቃዎችንም እንስራዎችን ተዋሽ፣ አታሳንሽ ወደ ቤትሽም ገብተሽም በአንቺና በልጆችሽ ላይ ደጁን ዝጊ። በዚያም በሸክላ ዕቃም ዘይቱን ገልብጩ የመላውንም አንስተሽም አኑሪው አላት። እርሷም ወደ ቤቷ ገብታ በልጆቿና በሷ ደጃፏን ዘጋች። እነርሱም ያቀርቡላት ነበረ፣ እርሷም እየቀዳችም ትገለብጥ ነበር። በዚያም በኋላም ልጆቿም ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላ ዕቃም ሁሉ አለቀ፣ የለም አሏት። ከዚያም በኋላ ያም ዘይትም ተገታ። እርሷም ሄዳ ለእግዚአብሔር ነቢይም ነገረችው። ኤልሳዕም ሂጂ፣ ይህን ዘይትም ሽጠሽ እጅዳሽንም ክፈይ፣ የቀረበውን የቀረውን ዘይት ግን የልጆችሽን ሰውነትና ያንችን ሰውነትም ጎብኝበት አላት። ከዚህም በኋላ ኤልሳ በአንዲቱ ቀንም ወደ ሱማ ሱማን ሄደ። በዚያም ሀገርም አንዲትም ታላቅም ሴትም ነበረች። ወደዚያችም ከመሄድ በከመሄድ ውሎ አድሮ ነበርና በመሄድ ውሎ አድሮ ነበርና እህል የበላ ዘንድም አቆመችም እህል ይበላ ዘንድም አቆመችው ያችም ሴትም ባልዋንም እነሆ ይህ የእግዚአብሔር ነቢይ ቅዱስ ነው። ዘወትርም በእኛ ዘንድም እያለፈ ይሄዳል። ትንሽም እልፍኝም እንስራለት፣ አልጋም እንዘርጋለት፣ መብራትም የሚያበራበትም መቅረዝና ወንበርንም ጠረጴዛንም እናዘጋጅለት። ወደ እኛም በመጣ ጊዜ በዚያም ይደር አለችው። ከዚያም በኋላ በአንዲቱ ቀንም ወደዚያ ገብቶ በልፍኙ አደረ። ደቀ መዝሙሩ ግያዝንም ያችንም የሱማን ሴት ጥራት አለውና ጠራት። እርሷም መጥታ በኤልሳፌትም ቆመች። እነሆ ይህች ይህን ሁሉ ክብር አከብርሽ፣ ምን ላደርግልሽ? ከንጉሡም ዘንድም ካለቃም ዘንድም ቢሆን ጉዳይ እንዳለሽም ንገርኝ አላት። ንገርኝ በላት አለው። እርሷም ምንየስ ከወገኖቼ መካከል እኖራለሁ አለችው። ምን አድርግልሽ አለ ደቀ መዝሙሩም ግያዝም ልጅ የላትም ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞም ጥራት አለው። በጠራትም ጊዜ መጥታ በደጃፍም ቆመች። ኤልሳም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይህን ጌታዬ አታስለቅሰኝ አለችው። በዚህም በኋላ ያቺ ሴትም ጸንሳ ኤልሳ በነገራትም ቀንም በዓመቱ ወንድ ልጅም ወለደች። ያም ልጅ አጎ አድጎ በአባቱ ከአባቱ ጋር ወደ አዝመራው መጣ። አባቱንም ራሴን ራሴን አለው። የህፃኑም አባትም ብላቴናውን ወደ እናቱ አስገባው አስገባው አለው። ብላቴናውም ያንንም ልጅም ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛቸው። ከዚያም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው፣ ዘግታበትም ወጣች። በውኃ ባልዋም ጠርታ ወደ እግዚአብሔር ነቢይ እሄዳለሁና አንድ አህያና ከብላቴኖቹ አንድ ብላቴና ስደድልኝ አለችው። ባልዋም መባቻ ያይደለ ቅዳሜ ያይደለ ዛሬ ለምን ትሄጃለሽ አላት? እጅ ነሳው ዘንድም እሄዳለሁ አለችው። አህያውንም ጫነላት አገልጋይዋንም ተነስ እንሂድ ባልኩ ጊዜ መሄድን አትከልክለኝ ና ተከተለኝ እና ወደ እግዚአብሔር ነቢይም ወደ ቀርሜሎስም እንሂድ አለችውና ሄደች ኤልሳም ያችን ሴትም ስትመጣ ባያት ጊዜ ብላቴናው ገያዝን ያች ሴትም ሱናማዊቷ ሴት ናት አሁንም ሩጥ ሂደህ ተቀበላ ደህና ነሽን? ባልሽስ ደህና ነውን? ልጅሽ ደህና ነውን? በላት አለው። እሷም ደህና አለችው። ወደ ኤልሳም ዘንድም ወደ ተራራውም ደርሳ እግሩ ላይም እግሩን ያዘችው። ገያዝም ሊከለከላትም መጣ። ኤልሳም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛል አልነገረኝም አለው አታ አለው አታስለቅቀኝ። ያልሁህን አይደለምን በውኑ እኔ ከአንተ አታስለቅሰኝ ያልሁህ አይደለምን በውኑ እኔ ከአንተ ከጌታ የልጅን የለመንሁት መለመን አለን፣ አለችው። ኤልሳም ገያዝን፣ ወገብህን ታጥቀህም ብትሬንም በእጅህ ይዘህም ሂድ። ሰውም ብታገኝ እንዴት ነህም አትበለው። እንዴት ነህ ቢልህም አትመልስለት በትሬንም በሕፃኑ ግንባር ላይም አስቀምጣት አለው። የዚያችም በዚያችም በዚያም ሕፃን እናት እንዳልተተውህ ሕያው እግዚአብሔርን በረከትህ አለችው። እንዳልተውህ ሕያው እግዚአብሔርን በረከትህ አለችው። ኤልሳዕም ተነሥቶ አብሯት ሄደ። ግያዝም በፊታቸውም ይሄድ ነበረ። ሩጦም ቀደማቸው፣ በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አላስነሳውም፣ አልተናገረም። ግያዝም ተመልሶ ኤልሳን ተቀብሎ ያ ልጅም አልተነሳም አለው። ኤልሳም ወደ ቤትም ገብቶ ሕፃኑንም ሙቶ ባልጋ ላይም ተኝቶ አገኘው። በሁለታቸውም ላይም ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይም ወጥቶ በዚያ ሕፃን ላይም ተኛ። አፉን በአፉ ላይም፣ አይኖቹንም በአይኖቹ ላይም፣ እጆቹንም በእጆቹ ላይም አድርጎ በላዩ ላይም ተኛ። የዚያም ልጅም ሰውነትም ሞቀ። ከዚህ በኋላ ተነስቶ በቤቱ ውስጥም ወዲያና ወዲህም ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይም ተኛ። እስከ ሰባት ጊዜም እንዲህ አደረገ። ከዚያም በኋላ ያልጅም አይኑን ገለጠ። ኤልሳም ገያዝን ጠርቶ ያችን ሱናማዊት ሴት ጥራት አለው። ጠርቷትም ወደ ርሱ ገባች። ኤልሳም እነሆ ልጅሽ ውሰጂ አላት። ርሷም ከእግሩ ላይም ወድቃ ሰገደችለት። ለቅዱሳን የሚሰገደው በዚህ መልኩ ነው ልጆች ልጅዋንም ይዛ ወጣች። የሶርያ ሰውም ንዕማንም ወደ ርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጡ አዳ ነው ንማንም ብዙ እጅ መንሻ ወርቅና ብርንም ልብሶቹንም አመጣለት፣ ከርሱ ምንም ምን አልወሰደም። እንዲናቸው የእግዚአብሔር ሰዎች ቅዱሳን ምንም ነገር የእግዚአብሔርን ጸጋ በገንዘብ አይሸጡም። ደቀ መዝሙርም ገያዝም ተደፋፍሮ ንዕማንን ተከተለው ምክንያትም ፈጥኖ ንማንን እንዲህ አለው፣ ከኤፍሬም ሀገርም ከነቢያትም ልጆች ሁለት ሰዎችም መጥተውብኛልና አንድ መክሊትም ብርና ሁለት ልብሶችም ስጣቸው ብሎሃል አለው። ንማንም ሁለት መክሊቶችና ሁለት ልብሶችንም ሰጠው። ግያዝም ኤልሳም ግያዝ ያደረገውን አውቆ ኤልሳም ግያዝ ያደረገውን አውቆ ረገመው። የንማንም ለምጽ ገንዘብ ወዳጅ በሆነው በግያዝ ላይም ተመለሰ። በሰማርያም ረሀብ ጸና። ከሶርያም ሰዎችም የተነሳ የአህያ መንጋጋ በአምሳ ወቄት ብር እስኪለወጥ ድረስም የኩስ እርግብ የድርጎ አራተኛ አምስት ብርም እስኪሸመት ድረስም በሀገራቸው የሶርያ ሰዎች ስፍራው ተቀመጡ በዚያም ነቢይ ጸሎትም በአንዲትም ቀንም ርሃቡ ተለወጠ፣ ጥጋብም ሆነ። በዘመኑም ብዙ ድንቆችና ታምራቶች አደረገ። በሞተም ጊዜ በመቃብር ውስጥም አኖሩት። ከዚያም ወራትም የሞዓብ ሰዎችም አገራቸውን ከበቡ። የቀብሩ ዘንድም ሌላ ሰውንም አመጡ። አደጋ ጣዮችም ባዩ ጊዜ የዚያን ሰው ሬሳ በኤልሳ መቃብር ላይም ጣሉት። የዚያም ሰው ሬሳ በኤልሳዕ አጽም ላይ ወረደ። የኤልሳዕም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህም ነቢይም በአራት ነገስታት ዘመንም ትንቢት ተናገረ። እኚህም ዮራም፣ አካዚያስ፣ ኢዩና ዮአስ ናቸው ዮአስ ናቸው። የትንቢቱም ዘመንም ከአምሳ አመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከእኛ ጋር ትሙር ለዘላለሙ አሜን። ሰላም ለኤልሳ መሃበ ኤልሳ ዘሰአለ ካይበ ካይበተ መንፈስ ቅዱስ አመ ሰመየ ተላአለ ወበዝንቱ ረኪቦ አብዬ ኃይለ። ክሌተ ጊዜ አንስኦ ሙታነ ሙታነ ክህለ ወክሌተ ጊዜ ፈለገ ከፈለ በዚህ ችለትም የሰማይት አርጣልስና የሚናስ ዘቡፈር መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አለም። ሰኔ ሃያ ቀን የሚከበሩ ዓመታዊ ቅዱሳን በዓላት አንደኛ እመቤታችን ቅድስት ድንግል ማርያም፣ ሁለተኛ ቅድስት ቤተ ክርስቲያን፣ ሶስተኛ ቅዱሳን ሐዋርያት፣ አራተኛ ቅዱስ ኤልሳ ነቢይ እረፍቱ ነው። እነዚህ ከባድ ወደ ግምላችኋለሁ። አንደኛ የመቤታችን ቅድስት ድንግል ማርያም ዛሬ ትነግሳለች ትከብራለች ማለት ነው። እንግዲህ የሚከብርበት ካለ ቤተ ክርስቲያኗ የተሰራበት ቀን ነው፣ ግን ነገን ወስደው ዛሬን ወስደውታል። ሁለተኛ ቅድስት ቤተ ክርስቲያን ዛሬ ቤተክርስቲያን ተሰራችበት ቀን ስለሆነ መቤታችንም ናት ቅዱስ ቤተክርስቲያንም ናት ሶስተኛ ቅዱሳን ሐዋርያት የቀደሱ ሐዋርያት ናቸውና ዛሬ ሐዋርያትም ጭምር ናቸው። አራተኛ ቅዱስ ኤልሳዕ ነቢይ። እነዚህ አመታዊ ባልናቸው ወርሃዊ ባላት ደግሞ ቅዱስ ቴዎድሮስ ሊቀ ሰራዊት ሰማይት፣ ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ ቅዱስ አጼ ካሌብ ጻድቅ ንጉሥ ኢትዮጵያ አባ አሞን ዘሀገረ ቶና ሰባተኛ ቅድስት ሳድዥ የሐዊት በድካም አብዛኛዎቹ ያረፉት እነዚህ የወርሃዊ መታሰቢያቸው ናቸው ጸሎታቸው በረከታቸው በሁላችን ላይ ይደርብን አሜን